ዝበረ ሁሉ እድሌን እንዳላጣ የሚባል ነገር የለም። በጓደኝነት ሕይወት ላይ ሁለቱም ነው አፍቃሪ መሆን ያለባቸው። ሁለቱም የማያፈቅሩ ከሆነ ሁለቱም የማይዋደዱ ከሆነና አንዱ ብቻ ወዶ ሌላው የማይወድ ከሆነ በጣም ከባድ ነው የሚሆነው ምክንያቱም በኋላ ላይ እንመጣበታለን። ወዳጁ ወይም ደግሞ አፍቃሪው ብቻ ስለ የሚከፍለው መስዋዕትነት የሚከፍላቸው ዋጋዎች፣ የሚያደርጋቸው ነገሮች በሙሉ ያ ሰው ምንም አድርጎ ላይተረጉመው፣ ላይረዳው የሚችላቸው እንደሆኑ በመገንዘብ ብቻ የሚመጣበት በጣም የስነ ልቦና ቀውስ አለበት። ሲቀጥልም ደግሞ አንድ ሰው ብቻ አፍቃሪ በሚሆንበት ጊዜ ላይ የከፈላቸው ዋጋዎችና መስዋዕትነቶች ምንም የሚያመጡት ለውጦች እንደሌለ ሲያይ ተስፋ በመቁረጥ ይሄ ሕይወት ከነጭራሹ ለእኔ አይደለም ብሎ ጭራሽ አንድ ለአንድ ታቅቦ በፍጹም ጋብቻ የመኖር ሀሳቡን ረስቶ ወደ ዝሙት፣ ወደ ሴሰኝነትም ሊገፋፋው ይችላል ማለት ነው። ስለዚህ ፍቅር በሁለቱም መካከል ሊኖር ያስፈልጋል። ፍቅር በሁለቱም መካከል ከሌለ ወይም ደግሞ አንዱ ይሄንን ግንኙነት የማይፈልገው እስከሆነ ብለን ብንጠይቅ በጣም ቀላል ነው መልሱ። በጓደኝነት ጥያቄ ላይ ሰው ያንን የጓደኝነት ህይወት የማይፈልገው ከሆነ አጭር መልሱ አልፈልግም ማለት ነው። በማስመሰል ወይም ደግሞ በይሉኝታ ለጥቂት ጊዜ ላይ ሰውየው እንዳይሰማው ብለን እሺ ብንል የምንሰጠው ተስፋ በኛ እሺታ መልስ ውስጥ ያለው ትልቅ ኃይል ያንን ሰው አርቆ እንዲያስብ፣ አርቆ እንዲያቅድ፣ አርቆ ብዙ ነገሮች እንዲያረግ ያረግና መጨረሻ ላይ አይኔ ለዩኒታ ነው እንጂ እሺ ያልኩ ብዙም ወድጄ አይደለም ሲል የሚሰበረው ስብራት በጣም ይበልጣል። ስለዚህ እማንፈልግ ከሆነ አንፈልግም ብለን መናገር ነው መቻል ያለብን። አንፈልግም ተብሎ የተነገረንም ሰዎች ደግሞ መልሱን ለመቀበል መልሱን ለማግኘት ወይም ደግሞ ለመውሰድም ደግሞ ዝግጁ መሆን አለብን። ሦስተኛው ደግሞ አንፈልግም ስንል ግልጽ በሆነ አማርኛ እንደማያስፈልገንም መናገር አለብን። አንዳንድ ሰው የጓደኝነት ጥያቄ ሲቀርብለት ቆይ እስኪ ላስብበት ቆይ እስኪ ላስብበት ይላል። ማሰቡ ጥሩ ነው። ምንም የሚያስወቅስ ነገር የለውም። ግን ተደጋጋሚ ላስብበት ላስብበት ላስብበት ሲባል ግን አንደኛ እንዳላሰብንበት ያሳያል ሁለተኛ እናስብበት ባልናቸው ተደጋጋሚ ነገሮች ውስጥ ይታሰብልኛል ብሎ የሚጠብቀው ያ ሰው ምን መልስ ሊሰጥ ይችላል ብሎ ክፉን ብቻ ሳይሆን ደጉንም በማሰብ ብቻ ሊያዝ ይችላል። ሦስተኛው ደግሞ እናስብበት ብለን እውነታውን ከመናገር ይልቅ በጊዜው ይተወኛል፣ ላስብበት ላስብበት ስል ሰልችቶት ይተወዋል፣ ሰልችታ ትተወኛለች ሲባልም ደግሞ የሚያሳድረው ተስፋ በጣም ክፉ ነው። ስለዚህ ግልጽ በሆነ አማርኛ የማይፈለግ ከሆነ አያልፈልግም